በሰሜን ሸዋ ዞን በ2017 የመጀመሪያው መንፈቅ ዓመት አምስት ቢሊዮን ብር ካፒታል ያስመዘገቡ 133 ባለሀብቶች በተለያዩ የኢንቨስትመንት ዘርፎች ፍቃድ መውሰዳቸውን የዞኑ ኢንዱስትሪና ኢንቨስትመንት መምሪያ አስታውቋል። በአምራጭ ኢንዱስትሪው እና ከአምራጭ ኢንዱስትሪ ውጪ ለመሰማራት ፍቃድ ለወሰዱ ባለሀብቶችም 8ሺህ የሚጠጋ ሄክታር መሬት በሳይት ፕላን ማዘጋጀቱን መምሪያው ገልጿል። ጌታቸው ስንታየው በስድስት ወር ውስጥ በአምራች ኢንዱስትሪው በግብርናው ዘርፍ እንዲሁም በአገልግሎትና ቱሪዝም ዘርፍ ባለሀብቶች እንዲያለሙ ለማድረግ እቅድ ተይዞ በመሰራቱ በስድስት ወሩ የእቅዱን 73 በመቶ መፈጸም መቻሉን የሰሜን ሸዋ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ደምስ ሰው መንበሩ አስገንዝበዋል። በስድስት ወሩ የኢንቨስትመንት ፍቃድ እንዲወስዱ በዕቅድ የያዝነው ወደ አንድ መቶ ሰማኒያ ሁለት የሚሆኑ ፕሮጀክቶችን የኢንቨስትመንት ፍቃድ ይወስዳሉ ብለን ይዘን በስድስት ወሩ መቶ ሰላሳ ሶስት የሚሆኑት ፕሮጀክቶች የኢንቨስትመንት ፍቃድ የወሰዱበት ሁኔታ ነው ያለው ማለት ነው። ይህም እንግዲህ አፈጻጸሙን ስንወስድ ከስድስት ወሩ ወደ ሰባ ሶስት ፐርሰንት የሚሆን መፈጸም የቻልንበት ሁኔታ ነው ያለው። እነኚህ አንድ መቶ ሰላሳ ሶስት ፕሮጀክቶች የኢንቨስትመንት ፈቃድ የወሰዱ ኢንቨስተሮች ወደ አምስት ነጥብ ዜሮ አምስት ቢሊዮን የሚጠጋ ካፒታል ጭምር በፕሮጀክት አሰባቸው ያስመዘገቡበት ሁኔታ ነው ያለው ማለት ነው። አልሚዎቹ ወደ ዞኑ በሚገቡበት ወቅት የመሬት አቅርቦት ችግር እንዳይገጥማቸውም ስምንት ሺህ ሄክታር የሚጠጋ መሬት በሳይት ፕላንት ተዘጋጅቶ በአምራች ኢንዱስትሪውና ከአምራች ኢንዱስትሪ ውጭ ለሚሰማሩ ባለሀብቶች መቀመጡንም መምሪያ ኃላፊው ተናግረዋል መሬት አሁን ባለው ሁኔታ በአርሶ አደር የተያዘ ነው ለ አርሶ አደሩ ተገቢውን የሆነ ካሳ ከፍሎ ባለሀብቱ የሚገባበት ሁኔታ ነው ያለው ከዚህ አኳያ በሳይት ፕላን ተመላክቶ ለኢንቨስተሮች መሬቶችን በማመቻቸት ረገድ ለአምራች ኢንዱስትሪ ወደ ሁለት መቶ ሰማኒያ ሶስት ሄክታር የሚሆን መሬት ለማዘጋጀት ችለናል። ከአምራች ኢንዱስትሪ ውጪ ደግሞ በግብርናው ዘርፍ ለሚሰማሩ ወደ አምስት ሺ ሀያ አምስት ሄክታር መሬት የማዘጋጀት ስራ ተሰርቷል ማለት ነው። በአበባና አትክልትና ፍራፍሬ በዚሁ በግብርናው ስር ያሉ ለነኚህ ደግሞ ወደ አንድ ሺ አምስት መቶ ሁለት ሄክታር መሬት ለማዘጋጀት ጥረት አድርገናል። አገልግሎት ዘርፍ ላይ የሆቴልና ቱሪዝም በዚህ ዘርፍ ለሚሰማሩ ደግሞ ወደ አንድ ሺህ ሀያ አራት ሄክታር መሬት የማዘጋጀት ስራ የሰራንበት ሁኔታ ንን ያለው ማለት ነው። በኢንቨስትመንት ዘርፉም በስድስት ወር አስራ ዘጠኝ ሺ አምስት መቶ ስልሳ ዘጠኝ ስራ ፈላጊዎች የስራ እድል ለመፍጠር ታቅዶ ከአስራ ሰባት ሺህ በላይ ለሚሆኑት የስራ እድል መፍጠር ተችሏልም ብለዋል። እነዚህ ፕሮጀክቶች ምንድን ነው የፈጠሩት የስራ እድል ብለን ስንወስድ በስድስት ወሩ አስራ ዘጠኝ ሺ አምስት መቶ ስልሳ ዘጠኝ ለሚሆኑ ዜጎች የስራ እድል ይፈጥራሉ ብለን በዕቅድ ይዘናል። ክንውናችን በስድስት ወሩ ወደ አስራ ሰባት ሺ አንድ መቶ ስልሳ አራት ለሚሆኑ ዜጎች የስራ እድል ተፈጥሯል ማለት ነው ይሄ በጣም ትልቅ ሰክሰስ ነው። ይሄ ደግሞ እንግዲህ አመቱ መጨረሻ ላይ የተሻለ አፈጻጸም እንደሚኖር እንገምታለን ማለት ነው።